አንዳንድ ሰዎች ሲሳካላቸው ቆዳቸው ይጠባቸዋል፣ ይወጣጠራሉ፣ ይነፋፋሉ። ምን እንደማለት መሰላችሁ? የሆነ ሰው ጤፍ ዘርቶ በቆሎ ካልሆነ ምንም አይነት ቅንጣት ታህል አጋጣሚ የለም። ስለዚ ዘ ኦንሊ ዌይ ዘት ዊ ዱ ኢዝ መውደቅ ብቻ። እንግዲህ አሁን ዛሬ ከኔጋ በሚኖራችሁ ቆይታ አንድ ድርጅት እየወደቀና ወደ አደጋ ውስጥ እንደገባ መለያ አምስት ምልክቶችን እንመለከታለን ማለት ነው። ይሄም በጂም ኮሊንስ የተጻፈ መጽሐፍ ነው እንደነገርኳችሁ። ጂም ኮሊንስ በጣም ከማደንቃቸው ጸሐፊዎች መካከል ነው። ተመራማሪ ነው። በአብዛኛው ጥናት ላይ ትኩረት አድርጎ ነው የሚሰራው። ስለዚህ እነዚህን አምስት ነገሮች ትኩረት አድርገን እንመለከታለን ማለት ነው። እንግዲህ አንድ በአንድ እያየን እንሄዳለን ማለት ነው። አንደኛው ስቴጅ ላይ፣ በመጀመሪያው ስቴጅ የሚታየው በስኬት ምክንያት የተፈጠረ ጥጋብ በዛ ጥጋብ ምክንያት ድርጅቱ ከቀደመው ስርዓት የጎደለና ያነሰ ይሆናል። በዚህም ምክንያት ወደ ውድቀት የመጀመሪያው ክፍል ይገባል። ለዛ ብዙ ጊዜ ስኬት ውድቀትን ብዙ ጊዜ የማጎናጸፍ አቅም አለን። በጣም የሚገርም አባባል ሊሆን ይችላል። ምን ማለት ፈልጌ ይመስላችሁ? አንዳንድ ሰዎች ሲሳካላቸው ቆዳቸው ይጠባቸዋል፣ ይወጣጠራሉ፣ ይነፋፋሉ። ዞን ካላከልን ከሆነ ካልበረርን አይነት አስተሳሰብ ሊያራምዱ ይችላሉ። ይሄ በጣም በጣም ጎጂ ነው። ምክንያቱም ስኬቱን ያመጡት ጠግቦ አይደለም፣ በስርዓት ነው። ስኬቱን ያመጡት ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ትኩረታቸውን ሁሉ ሰብስበው ያመጡትን ስኬት ልክ ስኬቱ ከመጣ በኋላ ማለት ነው። ልክ ስኬቱ ባልመጣበት መንገድ ጉዞ ሲጀምሩ ከስርዓት ይጎላሉ፣ ከአስተሳሰብ ያንሳሉ። በዚህም ምክንያት ወዳልተገባ ጎዳና ይራመዳሉ። ስለዚህ ወደ ሁለተኛው እንሄዳለን ማለት ነው። በዚህ ምክንያት ሁለተኛው አንዲሲፕሊን ፐርሱት ኦፍ ሞር፣ እንደ ስርዓት ሳይኖር ብዙ መፈለግ። ትላንት ስርዓት ኖሮና ብዙ ያገኘነው እንዴት ሊሆን ይችላል? ትላንት በትክክል ደንበኞችንም በትክክል አስተናግደን ሰራተኞችን በትክክል ቅፍ ድግፍ አድርገን ይዘን ገቢና ወጪ ተቆጣጥረን ሁሉም ነገር በስርዓት አድርገን ያገኘነውን ገቢ ስርዓት ሳይኖረን እንዲገባ መፈለግ ምን እንደማለት መሰላችሁ? የሆነ ሰው ጤፍ ዘርቶ በቆሎ ካልሆነ ወይ ደግሞ ፖም ካልሆነ ብርቱካን ካልሆነ ብሎ ትግል ሲፈጥር ማለት ነው። ይሆናል? በፍጹም አይሆንም። በጣም እጅግ እጅግ የተሳሳተ አካሄድ ነው ማለት። ስለዚህ አንዲስፕሊንድ ፕሬሸር ኦፍ ሞር ኖ ስለዚህ የማይቻለው ምክንያት ነው። ሰው ልጅ ስርዓት ውስጥ ሆኖ በስርዓት የሰራውን በስርዓት ያከናወነውን በስርዓት መሰብሰብ ይችላል ማለት ነው። የሆነ ሰው አይኑን ጨፍኖ የሆነ ቦታ ላይ ተወስዶ የሆነ አዝረት ከዘራ በኋላ ከዛ መልሳችሁ አይኑን ገልጣችሁ የት ነበር ብትሉት ምን ያቀል። አይን ተጨፍኖ ውጤት ይጠበቃል። አይን ታስሮ ውጤት ይጠበቃል። እጅ ታስሮ ውጤት ይጠበቃል። አይሆንም። ስለዚህ እጅም አይንም ሳይታሰር በትክክል ታይቶ በትክክል ትኩረት ተደርጎ የሚመጣውን ነገር በትክክል ተልሞና ገምቶ ከዛ በኋላ ውጤት ሊመጣ ይችላል። ተገቢው ስርዓት ውስጥ ሆኖም ማለት ነው። ስለዚህ ከስርዓት ወጥተን በስርዓት የሚገኝን ውጤት መጠበቃችን የተሳሳት አካሄድ ነው ማለት ነው። ልክ ምናልባት ወርቅ ለማዝነብ ጥረት የማድረግ ያህል የማየውን ነገር ማለት ነው። ስርዓትም ኖሮን ሚስ ልናደረግ እንችላለን። ለየት አለውን ለየት አለውን ስርዓት ኖሮን ስርዓት ሳይኖር መሰብሰብ ይቅርና ስርዓት ኖሮን በሆነ ምክንያት በተለያየ ነገሮች የዘራነውን ላንሰበስብ የምንችልበት ሁኔ የተለያየ ኪዮሶች ሊገጥሙ ይችላሉ ሊገጥሙ ይችላሉ፣ አይደለም ከስርዓት ውጭ የሆነን ማለት ነው። ሶስተኛው ዲና ያለው ፍሪስክ ኤምፐር የሚመጣውን አደጋ መሸምጠጥ ኧረ እኛ ደህና ነን፣ ሰላም ነው፣ ምንም ችግር የለም። ዌር ኦኬ ኤቨሪቲንግ ዋስ ሙዝ ኤቨሪቲንግ ዋስ አዝ ኢት ዋዝ ብፎር ሶ ኖ ወሪ ኖ ወሪስ ሪላክስ ኢንጆይ ሪላክስ። አረ ነው እንዴ? አይታሰብም የማይሆን ነገር ነው። የሚመጣውን አደጋ በጥንቃቄ ማየት መቻላለን። አስተውሉ፣ ድርጅት ይዛችሁ የምትንቀሳቀሱ ሰዎች በላያችሁ ላይ ብዙ ሰዎች አሉ፣ የእናንተንም ሕይወት ጨምሮ፣ የእናንተንም ቤተሰብ ጨምሮ ማለት ነው። ስለዚህ ቢዝነስ በራሱ ጌም ፕላን ውስጥ የሚሰራ በራሱ ጌም ፕላን ውስጥ የሚከወን ነገር ነው። የአንዳንዷ እንቅስቃሴ ትኩረት፣ የአንዳንዷ እንቅስቃሴ ጥንቃቄ፣ የአንዳንዷ እንቅስቃሴ ማስተዋል ከሌለው በስተቀራ አደገኛ ነው። በኋላ መዘዝም አለው። የብር ኪሳራም ብቻም አይደለም የህሊና ጸጸት አይመጣል ብዙዎችን ጎዳና ሊጥልም እኮ ይችላል ስለዚህ ማሰብ መቻል አለብን እየመጣ ያለውን አደጋ መሸምጠጥ እየመጣ ያለውን አደጋ የአደጋውን ምልክት ሰምተን ተገቢውን እርምጃ ተገቢውን እርማን ለማስተካከል ካልሞከርን ይዋ ሊደር እንጂ እንፈጠፈጣለን ምናልባት አወዳደቃችን ከምናምን ሺህ ጫማ ላይ ሊሆን ይችላል ስለዚህ አወዳደቃችን ከባድና የከፋ ይሆናል እንደዛ እንዳይሆን ግን መጠንቀቅ መቻል አለብን እየመጣ ያለውን አደጋ ማስተዋል አለብን። ገቢ ሲቀንስ፣ ከስተመር ሲቀንስ፣ ሰራተኛ ሲወጣ ብዙ ምልክቶች እኮ አሉት። ድርጅት በአንድ ጊዜ ዘፍ ብሎ አይወድቅም። በአንዴ ድርጅት ድግ ብሎ ላይ አይደርስም። ፕሮሰስ አለ። ንዳንዷ ሄልዚ ፕሮሰስ አለ። ሄልዚ ፕሮሰስ አለ። ጤነኛ ያለውን አስተዳደግ እንዳይሆን፣ አንዳንዴ ሳሮች የሚያድጉት እድገት አለ የፀሐይ ብርሃን ሲከለክሏቸው የሆነ ብዙ ጊዜ በቆርቆሮ ምናምን የፀሐይ ብርሃን ተከልክሎ ሳሮች እያደጉ ከዛ በኋላ የፀሐይ ብርሃን ፍለጋ ኢሎንጌት ያደርጋሉ ይጎተታሉ፣ ቢጫ ሆኖ ያድጋሉ። ሳሮቹ ከዛ ያኛው ቆርቆሮ የከለላቸው ነገር ሲነሳ ይወድቃሉ። ጤናማ ያለውን አስተዳደግ እንደዚህ ነው የሚፈጥረው ነገር ማለት እነዛ ሳሮች ለማደግ አይደለም የፀሐይ ብርሃን ፍለጋ ነው የተጎተቱት። የተጎተቱት በጣም ረጅም ሆነዋል፣ ቀጥነዋል፣ ግን ትክክላ ጤነኛ አይደሉም። ልክ ተገልጦ ፀሐይ ብርሃን ሲመታቸው ይወድቃሉ። በተመሳሳይም በጨለማ በምናም በሮንግ ነገር እናድጋለን ምናም ብላችሁ ታስቡ ካላችሁ ይህን ምሳሌ ተጠቀምሎ ይችላላችሁ። ወደ ጉዳዩ ልመልሳችሁ አጓጉል የሆነ እድገት መጠበቅ የለብን። ኦኬ እሱ እንዳለ ያዘውና ሆኖም ግን በሚመጣውን አደጋ አለማስተዋል የውድቀታችን ምክንያት ነው። አትሊስት አደጋውን እንኳን አይተን ሶስተኛው ደረጃ ላይ የምልክቶቹ የበሽቶቹ የበሽታው ምልክት ሶስተኛ ደረጃ ላይ ደርሰን ማስተዋል አለብን። ልንወድቅ ከሆነ ሊዘጋ እኮ ነው ድርጅቱ፣ ተቋሙ እኮ ወደሆነ ቦታ ሊቀየር ነው፣ ሰራተኛ ሊበተን ነው ከስተመር ሊበተን ነው። ከሁሉ በላይ ደግሞ እዛ ውስጥ ያሉ ሰራተኞች አደጋ ሊደርስባቸው ባለቤቱን ጨምሮ ማለት ነው። ስለዚህ አደጋዎቹን ማስተዋል ይኖርብናል። መሸምጠጥ በመካድ ሊሆን አይችልም ማለት ነው። ግራስፒንግ ፎር ሳልቬሽን የተገኘውን ለመያዝ መንደፋደፍ፣ መፍጨርጨር፣ መፍጨርጨር፣ መጣጣር ምናምን ሆነ ነው። በቃ አልቋል። አራተኛ ስቴጅ ላይ ከተደረሰ በኋላ በፍጹም መመለስ አይቻልም። ግራስፒንግ ፎር ሳልቬሽን ለድህነት የተገኘውን ነገር መያዝ። ልክ ውሃ እያሰመጠ ውሃ ውስጥ እየሰጠመ እንዳለ ሰው አስቡት። ውሃውን ይጨብጣል፣ ያገኘውን ነገር ለመያዝ ይሞክራል። የሚያዝ ነገር የለም። ነገሮች አክትመዋል፣ ጨልመዋል። በቃ ድቅድቅ ጨለማ ውስጥ የምንገባበት መንገድ ጉዞ ተጀምሯል። በፍጹም ምንም አይነት ብርሃን ለማየት የሚያስችል ምንም አይነት ቅንጣት ያህል አጋጣሚ የለንም። ስለዚህ ኦንሊ ዌይ ዛት ዊ ዱ ኢዝ መውደቅ ብቻ ነው። መውደቅ አይለኛ አወዳደቅ ነው የምንወድቀው ማለት ነው የመጨረሻው ካፕሱሌሽን ቱ ሬሌቫንስ ኦርደዝ የሞት የመጨረሻው ሰዓት ይሆናል ማለት ነው። አምስተኛው ላይ አለቀ ያከትምልናል ማለት ነው እንሞታለን። ስለዚህ እነዚህን አምስት ነጥቦች ማስተዋል ይኖርብናል። ድርጅቱ በስኬት ምክንያት የፈጠረው ጥጋብ አንደኛ። ሁለተኛ ነገር ደግሞ ዲሲፕሊን ሳይኖረው ብዙ መፈለግ፣ ስርዓት ሳይኖረን። ሶስተኛ፣ ሪስክ እየመጣ እያለ መሆኑን መሸምጠጥ። ሌላው መፍጨርጨር መፍጨርጨር ለመዳን ከውድቀት ለመዳን መፍጨርጨር ነው። አራተኛ አምስተኛው ኮምፕሊትሊ ኢሬሌቫንት ወይም ሞት መጎናፀፍ ሞትን ማስተናገድ ነው ማለት ነው። ስለዚህ ይሄኛውን መጽሐፍ እንድታነቡት እመክራችኋለሁ። በጣም በጣም ጉድ ሪሲፕ ኔ ትንሽ ነገር የነገርኳችሁ በውስጡ ጠለቅ ያለ ደግሞ ሀሳብ ይይዛል ማለት ነው። በዝርዝር ልትመለከቱ ትችላላችሁ። ዮሴፍ በቀለ ባላለሁ በነበረን ጊዜ በጣም ደስተኛ ነኝ። ቢዝነስ ተቋማትን ለማገዝ፣ ለማቅናት፣ ለመደገፍ እንፈልጋለን። ሲወድቁ ማየት አንፈልግም። ምክንያቱም ቢዝነስ ተቋማት የሚያገለግሏቸው በውስጡ የሚሰሩ ሰዎችን ማገዝ እንፈልጋለን። አንድ ቢዝነስ ተቋም አንድ ሰው እንኳን ሁለት ሰው ሶስት ሰው ቢቀጥር ቤተሰብ ውስጥ ሌሎች ሰዎች አሉ፣ እነሱንም መደገፍ ብለን ነው የምናስበው። በቁጥሩ በጨመረ ደግሞ ቁጥሩ ማህበረሰብን የማገዝ ማህበረሰብን የመደገፍ ነው። ስለዚህ እንድታግዙን እንፈልጋለን። ቻናሉ ሌሎች ሰዎች ሼር እንዲያደርጉ ሰብስክራይብ እንዲያደርጉ እርዷቸው። በተለይ ቢዝነስ እና ቢዝነስ ነገሮች ላይ ያሉ ሰዎች ካሉ እርዷቸው። እውቀት በጣም ጠቃሚ ነገር ነው። በጭፍን የምንጓዘው ጉዞ ጅግሩቅ ጣም አሰልቺ አድካሚ ነው። አደጋም አለው። ከዛ ውስጥ የሚወጣን ብርሃን ነው። እውቀት ደግሞ ብርሃን ነው። መልካም ጊዜ ሁላችሁ። በነበረኝ ጊዜ በጣም ደስተኛ ነኝ። እናንተም ደስተኛ እንደነበራችሁ አለጠራጠር